ሰላም ነው። ያለ ነው ዲነሽ፣ ሰላም ነው ኢዛቤል። ዳጊ ይባላል። እሷ ማን ስለሆነች ነው አንቺ የምትሳደበው? ቤት ይባላል። ለምንድን ቤት ልቀቀኝ። ዳሩ ጥሩልኝ፣ ላልናግራት እፈልጋለሁ ጥሩልኝ። አሁን ማን ስለሆነች ናችሁ የምትናገርሽ? ማን ስለሆነች እሷ ማናት? ሲገርፈኝ ባየሽ ሐዘን መከራ ያሳድደኝ። ቤቲ ተረጋጊ። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እግዚአብሔር ይመስገን እኔም በጣም ደህና ነኝ፣ በጣም አዎ እንግዲህ ቤተሰብ ያው አንድ ሁለት ቀን ሶስት ቀን አካባቢ ጠፍተናል። እንግዲህ ያው ትንሽ አልተመቻችሁንም ያው እና ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን። እግዚአብሔር ይመስገን እኛ በጣም በጣም በጣም ደህና ነን። እንግዲህ ዛሬ እንደዚህ ደስ ብሎን የመጣ ነው። ያው ሰኑ ደስ ስላላት እኛም ደስ ብሎናል። ያው ሰኑ ደስ ያላት ነገር ቢኖር ንገር። ምንድነው ደስ ያለሽ? ማነው የሚመጣው? ሂደት ይመጣለች ዛሬ ልሲቤት በጣም ደስተኛ ነኝ አዎ እንግዲህ ያው እህቷ ሌላ ሀገር ነበረች እንግዲህ እየመጣች እንደሆነ ያው ለሰኑ ነግራ በጣም እኛም ደስ ብሎናል በጣም በጣም በጣም ነው ደስ ያለን ያው የሰኑ ደስታ ስላየን ነው እንግዲህ ከዚህም በኋላ ሰኑ ምን ምን ተሰማሽ እህትሽ ለመምጣቷ የመጣችም ስለሆነ እ በጣም ደስተኛ ደስተኛት እንግዲህ በጣም እኛ እኛም በጣም ደስ ብሎናል። አንተስ ምን? እኔም በጣም ደስ ብሎኛል ማለት ከወዲሁ አንዳንዳንድ ያልኩን ዘመድ የተዋወቁ ስለ ለወደፊት አልቸገርም እና ቤተሰብ እንግዲህ ያው እኛ አናውቃትም፣ ሰኑ ታውቃለች። እኛ እስካሁን ድረስ እኔ እኔ አላውቃትም። እንግዲህ አገራቸው አይደለችም ያለችው ሌላ ቦታ ነበረ ስራ ቦታ ነበረች እሷም እና እንደምትመጣ ለሰኑ ነግራ እንግዲህ እኛ ለመቀበል እንግዲህ ካሜራም ደቅነን እንቀበላታለን። እንግዲህ ደስ ብሎናል አለ በጣም ደስ ብሎናል። ያው እንግዳ ሲመጣ ምናምን በጣም ደስ ይላል። እና በዛ ላይም ደግሞ በዚህ ሰው ሰው በሚያስፈልጋት ሰዓት እህት ማለት እንግዲህ በጣም ትልቅ ነገር ነው እና አለሁልሽ የምትላት እህቷ እሷን ለመጠየቅ በመምጣቷ እኔ በጣም ደስ ብሎኛል። እኔም በጣም በጣም በጣም ደስ ብሎኛል። ምክንያቱም ተጨናንቀናል በዚህን ታይም ያው ሰይጣን በመካከላችን የገባ ያበጣበጠን ነው። እና ያው እሷ በመምጣቷ ሰኑ በትንሹ እንኳን ያለችበት ሁኔታ ያረጋጋታል ብዬ አስባለሁ። በደንብ በደንብ ያገዛታል ማለት። እኛ ሁለታችንም እኔም አንተም ወንድ ነን እና ያ አንዳንድ ነገር እሷ ለመናገርም የሆነ ነገር ለማድረግም የሆነ ነገርም ልትያዝ ትችላለች። ሴት ልጅ ስትሆን ደግሞ በዛ ላይ እህት ሰኑ ሊቀላት ሊቀላ የውስጧን ውስጧን በደንብ ከኛ በተሻለ ቷ ልታማከር ትችላለች ብዬ ስለማስብ ነው። ዛሬ በጣም ደስ ያለኝ እና አዎ። እና ሰኖ እስኪ ለእህትሽ ምን አይነት ፍቅር እንዳለሽ፣ እህትሽ እንዴት እንደምትወጂ ንገሪያቸው። ምን አይነት ሰው ናት እህትሽ? ምንም በቃ እንደኔ ሆና ከነም ትበልጣለች። ከአንቺ ትበልጣለች? እሺ። ታላቅሽ ናት። እህትሽ ማለት እንዳንቺ ናት አይደል? ያልሽው። አትናደድም ቁጡ ምናምን አይደለችም። በኋላ እንዳንፈራ ሳ ነግሬሻለሁ። እኔ እኔ በኋላ እንዳትሳደበኝ፣ አሁን ብቻ ላቀም ድሮ አትናደድም። በቃ እኔ ነው የምናደድ ራስጎሳብ ላይ እና እስቲ ቤተሰብ ተከታተሉ፣ እንግዲህ የደረሰች ነው እና ስደርስ ሁሉም ነገር ስንቀበላት ተመልከት፣ ተከታተሉ። እንወዳቸዋለን። ሰላማችሁ በያላችሁበት ይብዛላችሁ። እንወዳቸዋለን። ተከታተሉ። ደስ ብሎ ተደሰ ነው እንግዲህ እስኪ ተከታተሉ ቤተሰብ። እሺ። እና ውድ ቤተሰቦቻችን ከትንሽ ደቂቃ በኋላ ተመልሰን መተናል። ያው እንግዲህ እንደደረሰች ሰምተናል አይደል? በጉጉት ሲጠበቅ የነበረው እንግዳችን ያው ደርሳለች፣ ሰኑ ደርሳለች። ሲስተርሽ እንዴት ነው እንዴት ነው እምታቅፊያት ስትመጣ? እ ጥምጥም ነው የምትባል ደስ ብሏታል። እና እስቲ ደርሳለች፣ ተከታተሉ። ውጪ ናት መሰለኝ። እንግዲህ ውጪ ሆኜ እኔ እጠብቃታለሁ። ተከታተሉ፣ እናንተ ደግሞ እዚሁ ነው እሺ። እኔም እንግዲህ ቤተሰብ በጣም ነው የፈራሁት፣ ምክንያቱም እኔ እንጃ

ምንም አትልም። እሱ የኔ አካል ይባላል። አቡዬ ያጎት ይሄ ልጅ ነው፣ ደስ ይላል። ቤት ይባላል። እና ቦርሳ ምናምን አልያሽም ል አሁን ዚ ጓደኛ ጋር አስቀምጪ ነው ምናምን። እኔ ምልሽ የተፈጠረ ችግር አለ ነው አዳብቂ ምንድን ነው? በቪዲዮ እያየሁ ያለሁት ነይ ቆይ፣ ቤቲ አይ ማናግራት ነገር አለ እህቴና ማናት ያቺ የሴጣን ቁራጭ ነገርኛ ማናት፣ እንደዛ ማናት፣ እሷ ይላነት እሷ ለምንድና ፊትስ ምሰጫት አንችንስ ለመናገር እሷ ማን ቤት ነው ማናት? እና ነው ቤቲ ቆይኝ። ዳጊ ይረፍ፣ አከብረሃለሁ፣ ተወኝ። አንችን ለመናገር ምንም መብት የላትም። ገብቶሻል አይደለ? አንችን የምትናገረው ምንም መብት የላትም። እኔ ከሰው ሀገር የመጣሁት እኮ ቤቲ ተረጋጊ።

ቤቲ ይኸው አልፏል እኮ ቤቲ፣ ልቀቀኝ፣ ልቀቀኝ። እንዳጊ ጥሩልኝ፣ ጥሩልኝ፣ ላናግራት እፈልጋለሁ ጥሩልኝ። አሁን ቤቲ ተረጋጊ። ቤቲ ማን ስለሆነች አንቺ የምትናገርሽ እሷ ማን ናት? ከአንቺ ማን ስድብ ነው የተሳደበችው? እኮ ልክ ነሽ እኮ ቤቲ። አንቺ እሷን ልትሳደባት ይቅርና ቀና ብላ ልታያት ምንም መብት የላት፣ ምንም መብት ማለት ነው። ዛሬ ነገ ሳይል ይዤሽ መሄድ እችላለሁ። ገብቶሻል አደለ? አንቺ ልትናገርሽ አንድ ቅንጣት ታክል ቃላት እንኳን እንዲኖራት አልፈልግም። ገባሽ አደለ? ነግረናት አሉ እኮ ቤቲ። ቤቲ ስሚ ይገባኛል በጣም ነው አደፋ። እኛም እኮ የቻልነውን ሞክረናል እኮ ቤቲ፣ እኮ ዳጊ አሁን አከብራቸዋለሁ እኔ እናንተን በደንብ ነው የማከብራቸው። ታቀኛለ ግን ጥሩልኝ በቃ ላገኛት እፈልጋለሁ፣ ላናግራት እፈልጋለሁ። በምን ኬዝ እሷን እንዴት ልትናገራት እንደፈለገች ማወቅ እፈልጋለሁ። አዎ እኮ ቤቲ፣ እኛም እኮ ተገርመናል። እኔ እኔ እንጃ እኔ ምን እንደምልሽ አላውቅም። እኔ እንድናወራ ነው የምፈልገው እሷን አዎ። ተረጋጊ፣ አሁን ከመንገድ ነው የመጣችው። ትንሽ ረፍት አድርገሽ ምናምን እናገናኝታለን። ታገኛታለሽ። ሀገር ቆርጬ የመጣሁት ለእህቴ ነው እኮ። ይገባናል። አቀጥልም ደሞ ለምን እንደተናገረቻት ላቀፈልጋለሁ። ግን እንደዚህ ሆነሽ ካገኘሻት ደሞ ልክ አይመጣም። ትንሽ ተረጋጊ። ልጅቷ ደሞ ጭራቅ ነች አላየሻት? የሷ ጭራቅነት እዛ ለራሷ ነው እንጂ ለኔ ለቤቲና ለሰኔ አይደለም። ሱማ፣ ልክ ነሽ። ግን ባክባናት፣ ትንሽ ተረጋጊ። ቤቲ፣ ምን መሰለሽ? አዎ፣ በጣም ጥፋተኛ። እኛም እኮ መተናታል እንደዛ ስትሳደባት ምንም ማድረግ አልችልም እኮ ቤቲ። ተረጋጊ እረፍት አድርጊ መጀመሪያ። እሺ፣ ምግብ ነይ፣ እረፍት አድርጊ ቤቲ። አመሰግናለሁ። እሺ፣ ተረጋጊ ቤቲ። ሰንዋ ወሪያታ የሆነ ነገር ያው መታታለች። ራስስ እስከ መምታት የሚያደርሳት ምንድን ነው? ወይኔ ፈጣሪ

አውቃለሁ ቤቲ፣ አሁን እኮ ደህና ናት እኮ ቤቲ፣ ደህና ናት እኮ ቤቲ አ ለምን ነው ሁለታችሁ የምታለቅሱት? ማለት አይከፋም። ማለት አይከፋም። እኔ ሰኒን አውቃታለሁ፣ በደንብ ነው የማውቃት ግን ከዚህ በኋላ አንዲት እንድትናገራትም አልፈልግም፣ እንኳን ቀና ብላ እንድታያት አልፈልግም። ግን ጥሩልኝ፣ በቃ ማናት እሷ የምትናገራት? እንዲሁ ዋካል ላይ እፈልጋለሁ። ማናት እሷ ሴቷ? ማናት እሷ ኬት? እንደመጣች እኛም እንኳ ተሳደበቻል። መጥፎ መጥፎ ስድቦችን እናቃል። በጣም ግን ያው ምንም ማድረግ አንችልም። የተናገረቻትን እያንዳንዱን ነገር እንድትውጥ ነው ማደርጋት። ሲቀጥል ደግሞ ማናት አረ፣ ቤቲ ተረጋጊ ተረጋጊ፣ ማናት ተረጋጊ። ቤቲ እህቴ የምትናገረው እሷ ማናት? ታሳየኝ ማን እንደሆነች። ተረጋጊ ቤቲ፣ ተረጋጊ። በእግዚአብሔር ቤቲ እህቴን ቤቲ፣ እሺ፣ ተረጋጊ። እኛ እኮ እንሄዳለን፣ አንድ ላይ እንሄዳለን እሷ ጋር። ተረጋጊ፣ በያት እሽ ቤቲ፣ በዚህ መልኩ እኮ ቤቲ አይሆንም እኮ ቤቲ፣ በዚህ መልኩ አይሆንም። እርጋ ብለን እኮ መሆን ያለበት። ምን እየሆንሽ ነው አንቺ? ከስንት ጊዜ በኋላ ላይ ያገኘሽው እንደዚህ መሆን አለብሽ? እሷን ማሳየት አለብሽ። እንደዚህ ሆነሽ ንዴትን እንድትናገር ይገባኛል እኮ አው ይገባኛል ቤቲ። ከሷም ብሶ ደሞ እህቴ የምትማታት ነገር ቤቲ ይገባኛል እኮ፣ ሁሉም ነገር ይገባኛል። ግን ቤቲ ማለት በዚህ መልኩ እህትሽ መቀበል የለብሽ ቤቲ። ጥፋት ነው የሰራሽው። ናፍቃሽ አለች አይደል? አንቺ ልጅ አናፍቀችሽ። በዚህ መልኩ እናንተ እንዴት ትገናኛላችሁ እንዴ? እንደሚያናደደው ደሞ ይገባናል እኮ። በጣም እናቀልን እኮ፣ እኛም እኮ እንደዛው ነው አይደለ በጣም ሰይጣናት ምን እንዳሰበች ምን እንደምታረግም ማለኛ ምንም የምናውቀው ነገር የለም። ቤቲ ሄደሽ አንድ ነገር ቤቲ ደግሞ ሰኑ ደግሞ እህትሽ ናት አይደለ ነገር በጣም ከባድ ናት ቤቲ፣ ቤቲ ተረጋጊ። እሱን አየዋለሁ እኔ እንደምታስደብደበኝና እንደማታስደብደበኝ እሱን እኔ አየዋለሁ። ግን እህቴን መታታለች። እህቴን ከሚገባው በላይ ነው የተናገረቻት በቃት እሷ ማናትና ነው ደግሞ እሷ ማን ስለሆነች ነው እህቴን ቀና ብላ አይታት እንኳን ይቅርና እንዲህ ፊቷን የምትመታት የምትመታት እሷ ማን ስለሆነች ነው ዳግብናት እኔ አንተን አከብርሃለሁ አሳየኝ ወይም እኔ በራሴ መንገድ አውቀዋለሁ ቤቲ ይገባኛል እኔ እረዳሻለሁ ቤቲ ግን እንደዚህ ስሜታዊ ሆነሽ አይሆንም ሰማሽ አይደል ስሜታዊ በዚህ መልኩ በመሆን አይደለም አይደል ሁሉም ነገር ለበጎ ነው የሆነው ተሰርባለች መታታለች ብዙ ነገር አድርጋለች፣ እናውቃለን። ግን ማለት ነው በዚህ መልኩ አንቺ መሆን የለብ እህትሽም በዚህ መልኩ አይደለም መቀበል ያለብሽ። እንዴ በቃ እርሷት በቃ፣ ሌላ ጣጣ፣ ሌላ ነገር አይምጣ፣ እሺ ዳጊ

ወይኔ በስመ አብ። እሺ፣ የረጋ እሺ፣ አቡ ደውልላት። እሺ፣ እሺ፣ ምንም ነገር እንዳታወሪ እ እደውልላት ችግር የለውም። ደውልላት። ምንም ነገር እንዳታወሪ። ቤቲ፣ መጀመሪያ በመጀመሪያ እንዳታወሪ። ተረጋግቻለሁ። ዳጊ፣ ደውልላት። እሺ ምጣ ነው ምታነሳ፣ ቁብ ነው ይመስለኝ የእኛን ስልክ ደውልላት። ሲጀመር እኔ እንደመመጣት አቃለት ታውቃለች። እነዚህን ነገር በምን ታውቃለህ? አታውቅም እኮ ስልኳን። እንዴት ነው የማታነሳው? በኔ ስልክ ደውልላት። ሰሚኝ ይላ ምንም ነው እሺ። ሌላ ነገር አላወራም ግን ሰሚኝ እ ባለፈው ባነሳሽው ሐሳብ እና የተወሰነ እኔ እና እሱም ተማክረንበት ነበርና ገንዘብ የለኛችሁ እ መፍትሄ የምንለውን ሐሳብ ማለት የራሳችን መፍትሄ የምንለውን ነገር ስላገኘን አንድ ላይ ካንቺ ጋር ብንናገር ብለን ስላሰብን ነው። ማለት ሌላ ለምንም ለጸብ ምናምን ለምንም አይደለም፣ ለሰላማዊ ነገር ነው። ይፈልግንሽ እሱማ። አሁንም እኮ ነግሬያቸዋለሁ፣ ገንዘብ ስታገኙ ብቻ እኔና እናንተ እንገናኛለን። ስሚ ስሚ፣ ኤልዳና ኤልዳና፣ አንቺ የሚያወራሽ ሰው አለ አይደለም፣ አንቺ ማግኘት የሚፈልግ ሰው አለ። አለቀ በቃ። አዎ አለቀ። አደለም፣ እንደዛ አደለም፣ ለጸብ አደለም። ልሰጥሽ ነው። አዎ አግኝታለች መሰለኝ። እሺ እዛው እንገናኝ፣ ባለፈው ቦታ ባለፈው አልኮ ይሄ እኛ ሰፈሩ ጋር እንገናኝ።